ወጣቶች የጉብዝና ወራቶቻቸውን በትጋት መንዝረው ለላቀ እድገት ወደ ከፍታ ለመውጣት ብዙ ጥረቶችን ያደርጋሉ። ጥረታቸው ፍሬ አፍርቶ ለማየት ብሎም በሙያቸው ያድሩ ዘንድ ታዲያ ሀገር ሰላም ልትሆን ይገባል። በሀገራችን ችግሮችን ተነጋግሮ ከመፍታት ይልቅ ጦር ማንገብን የመረጡ ኃይሎች በፈጠሩት የሰላም እጦት ታዲያ ለመጪው ትውልድ የበለጸገች ሀገርን ለመገንባት እየጣረ ለሚገኘው ወጣት ፈተና ሁኖበታል። ይህ ብቻ አይደለም፣ የራሱን ሕይወት ጭምር ለመግፋትም አስቸጋሪ አድርጎበታል። እኔ አሁን የጀበና ቡና ነው ምሰራ ከታች ብመጣም ግን ገበያው የድሮ ገበያ አይደለም። ያለው ቀዝቅዟል። ይሄ ምክንያቱ ምንድነው? የሰላም የማጣት ችግር ነው። ቀጥታ ባይደርስብን እንኳን በተዘዋዋሪ ችግር እንትን እያለብን ነው፣ እየደረሰብን ነው። አብሮ መብላትን ባህል ያደረጉ ኢትዮጵያውያን የሰላም ችግሮቻቸውን በጠረጴዛ ዙሪያ መፍታት እንደማይከብዳቸውም ነው። ወጣቶችም የዜጎችን ተጠቃሚነት ከሚያስተጓጉሉ የሐሰት ወሬ በመራቅ ችግሮችን በውይይት የሚፈቱበትን መንገድ ማበጀት አለፍ ሲልም ለሰላም ዘብ መቆም ይኖርበታል። ያዊ ብሔረሰብ ወጣቶችም ያደረጉት ይህንኑ ነው። በሁሉ በሚቀርበው ነገሮች ሁላ ከመንግስት ጎን ሆኖ አሉባልታውን ወሬውን ትቶ ከእውነት ጎን ቁሟል። ስለዚህ የቻለውን ዘምቷል ሰላም አድርጓል። ያልቻለውም ደግሞ ከሰላም ጎን ቁሞ እንደ አማራ ክልል አንተ አማራ ነህ፣ አንተ አገው ነህ፣ አንተ ኦሮሞ ነህ፣ አንድ ትግሬ ሳይባል በአንድነት ታቅፎ ከሰላም ጎን ቆሟል። ሰላማዊ ሰልፍ አድርጎም ጥሪውን አሰምቷል። ወንድሞቻችንም ሆን ማንንም እየመከረን ወደ ሰላምና ስራ ፈጣሪ ሆኖ ወደ ልማት እንዲሰማራ ያው የበኩላችን ድርሻ እንወጣለን ማለት ነው። ጦርነት ሰላምን ከማደፍረስ ባለፈ ዘርፈ ብዙ ችግሮችን ያስከትላል። ታዲያ ከሰላም እጦት ችግሮች ለመዳን ከወጣቱ ባሻገር የሀገር ሽማግሌዎች፣ የሃይማኖት አባቶች ከመንግስት ጋር ተቀናጅተው መስራት ይጠበቅባቸዋል። ወጣቱ የሚፈልገው ሰላም ነው። በሰላም ወጥቶ በሰላም መግባትም ይፈልጋል። በሰላም ሰርቶ መብላትም ይፈልጋል። የተማረው ኃይልም ወደ ፈለገው አቅጣጫ ሄዶ ተወዳድሮ መግባት ይፈልጋል። ያ ሁሉም የሆነው ሰላም ሲኖር ነውና ሰላሙ የሚመጣ በወጣቱ አስተዋጽኦ ብቻ ሳይሆን የመንግስት መጨመር መቻል አለበት፣ ያለበት የሀገር ሽማግሌው መጨመር መቻል አለበት፣ የሃይማኖት አባቶችም መጨመር መቻል አለባቸው። እነዚህ ጥምር ነው ወደ ሰላም ሊያመጣን የሚችል የሚል ሐሳብ ነው ያለ። በክልሉ የተፈጠረውን የፀጥታ ችግር ለመቀልበስ ወጣቶች በቅንጅት የሰሩ ስራ ከፍ ያለ ሲሆን፣ ይህም ለሌሎች አርአያ መሆን የቻለ ነው። በወጣቱ ሁለንተናዊ የሰከነ አረዳድና ሚና ያንን ጊዜ ተሻግረን አሁን አንጻራዊ ሰላም አግኝተን እንጅባራ እጅግ በጣም ምትናፈቅ ለሌሎች የክልላችን አካባቢዎች ለሀገራችን አርአያነት ያለው ሕዝብን ያሳተፈ የሰላም የልማት ስራዎችን እያከናወነ ያለ አካባቢ ሆኖ ይገኛል። ወጣቶች ሀገር ተረካቢ ብቻ ሳይሆኑ ሀገር ሰሪዎችም ጭምር ነን ያሉት የአማራ ክልል ብልጽግና ፓርቲ ወጣቶች ክንፍ ጽሕፈት ቤት ኃላፊ ተስፋውን ተሰማ፣ በይቻላል መንፈስ ተግዳሮቶችን ወደ ጎን በመተው ለመጪው ትውልድ ጥሩ ሀገርን ማስረከብ አለብን ነው ያሉት። እኛ ወጣቶች የነገ አገር ተረካቢ ብቻ ሳንሆን የዛሬም ሀገር ሰሪዎች ነን። ነገም ብቻ አይደለም፣ ዛሬ ላይ የተረከብናትን ሀገር ነገም ሌሎች ሰርቶ እንዲሰጡን ሳይሆን የምንጠብቅ እኛም በእድሜያችን በዘመናችን አገራችንን ገንብተን ለትውልድ የማስተላለፍ ትልቅ ኃላፊነት አለብን። ስለዚህ ጊዜያችንን በከንቱ ጊዜያችንን በሌሎች ተዘዋዋሪ ተጽዕኖ ፈጣሪ ኃይሎች ላይ ተመርኩዘን ጊዜያችንን ማባከን መቻል የለብንም።